ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እነዚህ ልጆች ማለት ነው የትላንትና ቪዲዮ ነው ደግሞ ዛሬ የመጡት ማለት ትችላላችሁ። ማለት እነሱ ያው አንድ ቦታ ተቀርጾ እንግዲህ ልብሳቸውን ቀያይሮ ነው የሚቀርጹት። ነገር ግን ሁሌም ደግሞ ለኦዲንስ እኔ እንጃ ምን እንደተቃላችሁ፣ ለኦዲንስ ምን እያስተላለፍን ነው? እኛን የሚወዱን አሉ እና ምን እያስተላለፍን ነው የሚለው ቃል እንኳን ጭራሽ የለባቸውም። ብሩ የበፊት ብሩኬና ሀይሚ የሉም ማለት ትችላላችሁ። ጭራሽ የሉም፣ በቃ ጠፍተዋል። እነዚህ የሀይሚ ኮፒና የብሩኬ ኮፒና የምር እንደዛ ነው የሚመስሉት። በቃ ኮፒ ናችሁ የመጡት ማለት ነው። እና እነዚህ ልጆች ማለት ነው ሁሌ በተገናኙት ቁጥር ተጨቃጭቆ ነው የሚለዩት። የሚያወሩት ቃላቶች ራሱ የኦነድ ለመናገር ማለት ነው ለኛም ይሆን ማለት እንዴት ልበላቸው? ለኛም ይሆን አይደለም እንኳን ለኛ አይደለም ራሳቸው ሲሰሙ እንጃ የሆነ እንትን የሚላቸው ነገር ነው ከአፋቸው የሚወጡት። ትላንትና ጀምሮ ዛሬ ጀምሮ ከኦዲንስ ከማውራት ጀምሮ በቃ ሁሉም ተቀይረዋል ማለት ትችላላችሁ። ባለፈው እንግዲህ እንዳያችሁት ብሩኬ በጣም ለኦዲንስ ምን እንደተናገረ፣ ሀይሚም እንደዛ ኦዲንስን በዚህ ልክ ተናግሮ የማያውቁ ልጆች ራሱ ኦዲንስን በጣም እያጠቡ ነው ይሄ ሰሞን ማለት ነው። ከዛ ደግሞ ሲቀጥል ደግሞ እርስ በራሳቸው ራሱ ምን አይነት ቃላትን ምን አይነት ነገርን እንደሚጥሉ ራሱ አሁን ትላንትና ራሱ ብሩኬ አንቺ ስራ ፈትነሽ፣ ዛሬም ደግሞ አፍን አትክፈት አፍሽን አትክፈቺ አንቺ ምታወር እንደዚህ ነው። በቃ የሆነ እንዴ ልበላችሁ እኛ እንኳን እንደዚህ አይነት ቃላቶችን አናወራም። ማለት የሆነ በቃ አብራችሁ ሰርታችሁ፣ አብራችሁ በልታችሁ፣ ብዙ ነገር አሳልፋችሁ ለዚህ ከሆነ ምን ይጠቅማል? የምር ማለት ሁለቱም ሀይሚና ብሩኬ ብዙ ነገር አሳልፈዋል። አረ እንዴ አብሮ በልተዋል፣ አብሮ ብዙ ነገር አሳልፈዋል። አንድ ቀን እንኳን እንደዚህ እንትን ብሎ ተዘጋግጦ አያውቁም ማለት ነው። አሁን በቃ እንዲል ልበላችሁ መነቋቁር እንኳን በልኩ ነው ነገር ግን እነሱ የሚያወሩት ቃላቶች የእውነት እንኳን ከነሱ እኛ ነው ያሳመማል ልንገራችሁ ማለት ነው ማለት እነዚህ ሰዎች እናንተ ሀይሚ አንቺ የሚዘሽ የመጣሽ ወንድ ብሩክ ያንተ ሚዛት የመጣች ሴት ማለት ነው ደግሞ ብቻዋን መቆም አይችልም እንደምን ነው ካንተ ተለጥፋ ማለት ብቻዋን መቆም አይችልም ካንተ ጋር ነው አንተ እንኳን ወደ ምፍታ ወደ ምፍታ ጠጋ ስትል ልትወድቅ ነው የምትሆን እራሷን ችለ መቆም አይችልም ገባ ልጥፍ ብለለቃ ያንተ ልብስ ልሆን ነው ያለችው ማለት ነው እና እሷን ብትሆን ነገ ትሄዳለች ገባ አይደለ ሁለታችሁም እነዛ ትለያያላችሁ። ነገር ግን ሁለታችሁም መጨረሻ አንድ ላይ እንደምትሆኑና መቼም ቢሆን ማለት ነው ለሚያልፍ ቃል የማያልፍ ቃላትን አታውሩ። ገባችሁ አይደለ? ሁለታችሁም አንድ ላይ ትሆናላችሁ። ነገር ግን መሀላችሁ ላይ ያለውን ሰው ማውጣት ትችላላችሁ። ገባችሁ አይደለ? አንደኛ ለኦዲንስ ብላችሁ እኔ ኦዲንስ ሲጀመር፣ አሁንማ ለኦዲንስ ራሱ ጭራሽ ክብር የለም። ምክንያቱም የሚያወሩት ቃላቶች ራሱ ለኦዲንስ ማለት ነው ለኦዲየንስ ክብር እንዳለው ራሱ እንትን አይልባቸውም ማለት ነው። በጣም ነው በቃ የሚያወሩት በጣም ነው የሚያስጠላው ማለት ነው። እና ሀይሚም አባክሽን ወደ ራስሽ ተመለሽ። ብሩኬም ደግሞ እንደዛ። ሌላኛው ደግሞ ማውራት የምፈልገው ነገር ምንዶ ታውቃላችሁ? ብሩኬ ከዚህ በፊት አላዛር ላይ ማለት ነው አላዛር አላዛር ላይ ቀርቦ የሆነ ኢንተርቪው አድርጎ ነበረ የአርሴናል ቲሸርት ለብሶ በደንብ ስሙ እዚህ ጋር ማለት ነው ከዛ እሱን ቪዲዮ ደግሞ የብሩኬ አድናቂ ለቃ ነበረ የዛ ሰዓት ማለት ነው። ከዛ ያ ቪዲዮ በጣም ብዙ ቪው ታይተዋል ታይቷል። ስለዚህ ሪፖስትም አድርጓል ብሩኬ በዛ ሰዓት ማለት ነው። እሺ፣ ከዛ ያቺ ልጅቷ የብሩኬ አድናቂ ናት። አሁን ደግሞ ብሩኬና ሀይሚ በተጣሉ ቁጥር የሀይሚን ቪዲዮዎችም ሆነ ፎቶዎቹን እያበላሸች ትለቃለች፣ የሀይሚን ማለት ነው በፊልተር አበላሽታ ዘግዝቃ ምናምን ትለቃለች ማለት ነው። እሷ ቤት ማለት ነው። ስለዚህ ብሩኬ የዛ ሳት ሪፖስት ያደረገው የራሱን ቪዲዮ ፒን ተደርጓል ማለት ነው። እኔ ገብቼ በደንብ ስላወራው ነው፣ ስላየው ነው ማለት ነው። ከዛ ያኛውን ፒን አሁን የሀይሚ ደጋፊዎች ምን ያደርጋሉ? ሀይሚ ተዘግዝቃ እያየ ብሩኬ ሀይሚ ወይም ደግሞ ተሰድባ እያየ ብሩኬ ገብቶ ለምን ሪፖስት አደረገ? የሱን ፎቶ ወይም ደግሞ የሱን ቪዲዮ እያሉ ነው። ያ ቪዲዮ በጣም የቆየ ቪዲዮ ነው። ሲቀጥል በዛ ሰዓት የተለቀቀ ነው። ከዛ ፒን ተደርጓል። ብዙ ቪ ስላለ የዛ ሰዓት ሪፖስት አድርጓል። ሶ ስለዚህ ልጅቷ ደግሞ አሁን ሀይሚን እየዘገዘቀች ነው። እሺ ምን ይደረግ አሁን? ሀይሚ ማለት ብሩኬ ምን ያደርግ? ሀይሚም እኮ የራሷን ደጋፊዎች ማለት ነው ሪፖስት ልታረ ትችላለች፣ በፊት ማለት ነው። ስለዚህ አሁን ደግሞ ብሩኬን እየዘገዘቁ ሊሆን ይችላል። ስለዚህ ሀይሚና ጥፋተኛ ወይስ ብሩኬን ጥፋተኛ? ሁለቱም አይደሉም። ምክንያቱም ይሄ በፊት የተደረገ ነገር ነው። ሶ አሁን ደሞ ሁለቱም በተጣሉ ሰዓት ደግሞ ሁለቱም ደጋፊዎች እየተዘጋዘቁ እያበላሹ ፎቶ ይለቃሉ ማለት ነው። ስለዚህ የበፊቱ ነገር አሁን ብሩኬ ምን ያድርግ ነው የምትሉት? አሁን ብሩኬ እንደዚህ አድርገዋል፣ ብሩኬ ይህንን ፎቶ እያየ ዘግዝቋል ወይም ደግሞ ሪፖስት አድርጓል ብላችሁ የምታወሩ ሰው ለእናንተ ነው ማለት ነው። በፊት ነው ሪፖስት ያደረገው ፎቶ ቪዲዮ ላይ። ስለዚህ አሁን ደሞ ልጅቷ ደግሞ የሀይሚን እያበላሸች ትለቃለች። ስለዚህ ጥፋተኛ አይደለም፣ ብሩኬ ገባችሁ አይደለም። አመት እኔ አመት ኮሜንት የጻፍኩትን ያ ኮሜንት ይዛችሁ የሆነ ነገር ልታደርጉ አችሉም ማለት ነው። እንደዛ ነው። ስለዚህ ይግባችሁ መጀመሪያ ማለት ነው። በተረፈ የእኔ ቤተሰብ የሆነ ለመናገር እንጃ፣ ደጋፊዎቹንም ለመምከርም ሆነ ለማውራት እንጃ፣ የሆነ በቃ ሳይገነዘቡ ነው ወይም ደግሞ ቀኑን ሰዓቱን ሳያዩ የሆነ በቃ እንጃ አላውቅም፣ እንዴት እንደሆነ እንዴት ላስረዳችሁ እኔ ማለት ነው። ግን ያም ሆነ ይህ ሀይሚና ብሩኬ ማለት ነው፣ ወደ ራሳችሁ ወደ ነበራችሁበት ተመለሱ። ለኦዲንስ ሲጀመር ለኦዲንስ እንኳን ክብር የላችሁም። የምታወሩት ቃላቶች እንኳን ለኦዲንስ እንጃ፣ እንደዚህ ብላችሁ አታውቁም በፍጹም ማለት ነው። ነገር ግን ሀይሚ ይዛ የመጣችው ልጅ ማለት ነው በጣም ምስኪን የሆነን ለመናገር ማውራት እራሱ አይችልም። በጣም በዛ ላይ ደግሞ ገና ፍሬሽ ነው መሰለኝ ለዩቲዩብ ስለዚህ ብዙም አይደለም። እንደዚህ ቀልድ ምናምን መሰለኝ ቲክቶክ ለሚቀልደው እንጂ ብዙም ይሄና ከ ለዚህ ለድራማው ወይም ደግሞ የሆነ ለአክቱ አይሆንም። ገባችሁ አይደለ እንደ ሌላ ወንዶች ቢሆኑ እኮ እኔ እንዴት እንደሚያብዱ ማለት ነው እሳት ነው የሚሆኑት። ግን ሀይሚ ይዛ የመጣችው ልጅ ደግሞ በጣም ፍሬሽ ነው ምንም ነገር አያውቅም እና ያሳዝናል። እሱን አትስደቡ ሰምታችኋል። የምር ያሳዝናል። የሆነ በጣም ምስኪን ነው። ግን ሀይሚና ብሩኬ ደግሞ በዚህ ልክ ትዋደዳላችሁ፣ በዚህ ልክ ትፋቀራላችሁ። ነገር ግን ሁለታችሁን ደግሞ ትናደዳላችሁ፣ ትጨቃጨቃላችሁ። ቪዲዮ ያልቃል። እንደዚህ ጭቅጭቅ አትልቀቁብን። በቃ እንዴ ባይ